ቤታኔ ደግነቴን እኔ ራሴን እግዚአብሔር መልካም የሰጠኝን ነገር በማንም ግለሰብ አላጠፋውም። አስረግጬ ነው የምነግራችሁ። እቹ ቤታ ዘላለም ትቀጥላለች። አሁን እናንተ ከእናንተ የተሻለ ለደጋፊዎች ክብር አለኝ። ጌም ሲጫወቱ ሰፖርት አድርጌን ባሉን ሰት ሰፖርት ያንም አደርጋቸው እንዲወዱኝ እና እንዲሰግዱልኝ ጊፍት ከመስጠት በፊት ነው አይደል? ይወደዱኝ ከዛ በኋላ ነዋ ጊፍት መስጠት የጀመርኩት ለምን ቢባል ለእኔ በሚያደርጉልኝ የሚደግፉኝ ሁል ጊዜ ስጠፋ የሚጨነቁ ፎቶን አንጠልጥለው የሚዞሩ ምን ያህል ቢወዱኝ ነው። እኔ ደግሞ ገንዘብ ማለት ምንም ማለት አይደለም፣ ዛሬ ብታገኙት፣ ነገ ይመጣል። የሰው ልጅ ግን አንድ ቀን የሆነ ነገር ባደርግለት የሆነ ነገር የጎደለውን ሊሞላለት ይችላል ብዬ ስለማስብ ነው የማደርገው። ማድረጌንም አላቆምም። ለቤ እኔ ምን ጎሎኝ? ለእናንተም ተደርጎላቸዋል። እግዚአብሔርን ጎንደር ላይ ጎንደር ላይ ቀጮ ያዘጋጀችው እንደው ፈጣሪ ያያል። እኔ አሁን ለቀጮ እስኪ ቀጮዬ ጎንደር ላይ አዘጋጅልኝ። ያሳፍራል እኮ ነገ እኮ መዋረድ አለ። ነገ እኮ ድምፅ መውጣት አለ። እንደ ድሮ እኮ አይደለም ድሮ እንደ ድሮ ስልክ ጠቅጥቅ ቀጥቅጣችሁ እንደ ድሮ ስልክ ቀጥቅጣችሁ እኮ አነቃቅታችሁ አይደለም የምታዳምጡት። የአሁኑ ዘመን ድምጻችሁ ምናችሁ እኮ አለ፣ አስባችሁታል? እኔ አሁን ቀጮ ኔ እንጂ ቀጮዬ አሁን ጎንደር ላይ ቲሸርት አሰሪ ኬክ አሰሪ ና ከዛ አንቺ እንዳዘጋጀሽ ፕሮግራሙን አድርጊና እኔና ጠርጠሪና እኔ ያለቅሳለሁ፣ ሰፕራይዝ ታደረገኛለሽ። ማነው ነው እንደዚህ የሚያደርገው? ነገ ኮን ይዋረድበታለሁ እኮ አሁን ብዙዎቹ፣ ማለት ነው በአፋቸው ያወራሉ፣ ግን እስኪ መረጃ አምጡ ብትሏቸው አያመጡም። ቤታ ገስታናል፣ መረጃ አምጡ በሏቸው ቤታ ሰው ስደውልን ብላችሁ መረጃ አምጡ በሏቸው። ለምን እኔ አልልም? ደደብ አይደለም። ነገ ስጣላ ድምፅ እንደሚወጣ ጠንቅቄ አውቃለሁ። ባልወጥ ባያወጣም ራሱ እኔ ማንም ሰው እንዲሳደብልኝ አልፈልግም። የእኔ አፍ በቂ ነው። ጌም እየተጫወት ጊፍት ሲሰጠኝ ብቻ ማቃጠል የምችል ሲነኝ እኔ ቤታ መልስ መመለስ ዝም ብዬ እጣፈን ታያል። ከሰው ጋር ስጫውት ድብን ይላሉ። ዛሬ አልተናደደችም እንዴ? ዛሬ አለምን አልመለሰችልንም። በዛ ብቻ ማናደድ እችላለሁ። ደጋፊ ባያስፈልገኝም ነው የምላችሁ ደጋፊ ባያስ ዝም ብዬ ጌም እየተጫወትኩኝ ከእነ ሁናት አልቀ ምናምን ከእነ ናሁም ጋር ጊፍት ሲሰጠኝ በሱ እራሱ እርድብን ይላሉ። እኛ ቀጠቅጣለን፣ እኛ እንሳደባለን፣ እሷ በጎን ጊፍቷን ትሸቀላለች ምናምን ነው የሚሉትኝ። በቃ ምንም አታመጡም እንደ መንጉር ነው። በቃ የሆነ ነገር ከሰው ጋር ከተጨቃጨቀ ምናምን ነገር በቃ እንደ ትልቅ ነገር ነው የእኔን የሚያደርጉትኝ። ጸጉር የምንሆነው ውዴ ወደ ፊት ላድርጋ ኮፍያ ኮኔን እኮ አይደለም። አንድ ለእናታሽ ለጠላት እንዴ! በይ። እኔ ደግሞ ውለታ በውለታ በውለታ ሰው ሲያስረኝ፣ እንዴ ማውራት እኳ አላቃተኝም ግን ነው። ራሳቸው ረጁ ኔ ፍቅረ ራሳቸው በራሳቸው። ድሮ ተሞኝቻለሁ፣ ጅልነቴ ነው። ድሮ እየወጣው ጣበቅ አንቺ ውሻ ደደብ እንዲያርጋኝ እንዲያርጋኝ ነው፣ አላደርግም። ያችን ቤት ተቆፍሬ ነው ሰባት ክንድ የቀበርኳት። አሁን ማደርገው ምንድን ነው? ጌሜን እጫወታለሁ፣ ጣፈንታይን ካላ እጫወታለሁ፣ የሆነ ነገር እጫወታለሁ፣ ገስት እሄዳለሁ፣ እጫወታለሁ። ምን እላለሁ ካስፈለገኝ ጠቅ በሾር ነው ያደርጋችኋለሁ። በስሱ መርዛችሁን ሀክቱ ብላችሁ እስክትተፉ ነው ማደርጋችሁ ጥፋታችሁን ምቀኝነታችሁን፣ ሆዳችሁ ያመቃችሁትን ተንኮል በገዛን ልክ ልክ አይታችሁ አላረለ ፊንገር እንደተፋችሁ ነው ማስተፋችሁ። እንደዛ ነው ማስተፋችሁ። እኔ ማርያምን ከእናንተ ጋር ስዳረቅ አልሆንም። አዎ፣ ቲሸርት አይደለም ቢጃማን የለበስኩት ውዶቼ። ሶሪ፣ ዝም ብዬ እኮ ነው ድንገት የገባሁት። እሺ እንደዚህ ለያዘው አንቺና ቡድማችሁ መራራ ነው በጣም እንጂ በጣም ክርስቶስን እንዲህ ረተዉ ተዉ፣ ክፉ አላውራ ኬክ ገስት ላይ ቤታ ጋ ገስት ላይ እንሰኒ ቴንክ ዩ ሶ ማች፣ አመሰግናለሁ። ገስት ላይ ቤታ ጋ ገስት ላይ ሰው አስገብታችሁ፣ ከዛ በኋላ እነዛ ሰዎች ገስት ስለገቡ ብቻ ለቤታ ልደት ኬክ መግዣ ብላችሁ ገንዘብ ተቀብላችሁ፣ ኬክ ደፍታችሁ መታችሁ። እኔም እኮ ይዋነኝ እነሱ አደረጉ ወይ ከአርባ ገድ ድረስ ስለ እኔ ብዬ አስቤያችሁ ግን እናንተ ኧረ ተዉ ተው፣ ስንት የማወራው ነገር አለኝ ተዉ እንዴ! ቤታ ገዝተ ላይ ሞድሬተር ስለሆንኩኝ ትገባላችሁ እያላችሁ ኬክ ገዝታችሁ ከዛ እናንተ ክሬዲት ልትወስዱ፣ ኧረ የማይሆን ነገር ነው። እኔ እኮ ዛሬ ቦይስ ሰማ ቆሌ ነው የተገፈፈው። ከዛ እኔ የኔ የዋህነት ደግሞ ወይኔ እነሱ ማን አላቸው ገንዘብ ሀገር ቤት እየላኩ ከአረብ ሀገር ድረስ ምን እያልኩ እየተጨነቁ እንዴት እንዲያደርጉ ይባላል። ኬክ የተደረገው ግን ገስት ላይ የሆነ ሰው ቤት ታናገናኝሻለሁ ተብሎ ነው። ከዛ ሌላ ሰው አያውቅም። ወይኔ እንደዚህ ያርጋልሽ እንዲያርጋልሽ ከዛ ክሬዲት ሊወሰድ እንዲያርጋልሽ ለልደትሽ እንዲደፍታ እንዲ ብላልሽ ይባላል። ተው አት ቀስቅሱ እሺ። ተዉ እኔ ክፉ ሴት አይደለሁም። ተንኮለኛም ሰው አይደለሁም። ግን ከአቅሜ በላይ ስትሆኑ እዚህ ላይ ማርያምን ገይስ እዚህ ላይ ሳስቀምጣችሁ እንትነ ቀዘናችሁ ከዛ አይ ከዚህ በላይ ቅዘናቸው ፊቴን ሳያበላሸው መገለል አለብኝ ብዬ ኔቶ የምትዋችሁ አንዳንዶቻችሁ እዚህ ላይ ስትቀዝኑ ማለት ነው። እዚህ ላይ ተቅማጣችሁን ስታስቀምጡ ወደፊት የመጡ አይኔን ከሚያጠፋው ቅዘናችሁ ብዬ በደንብ ተንበጫበጩ። ውጭ ቅዘኑ። ከጭንቅላት ይልቅ ውጭ ብቀዝኑ ይሻላል ብዬ ነው የምትዋችሁ። ማርያምን እንዲ እኔ ሁላችሁንም በኩልነት ነው የምወደው። ሁላችሁንም በኩልነት ነው የምወደው። እንደሌላው መሆን አላቃተኝም? ማርያምን እሺ ጉጭዬ እኔ እንደ ሌላው መሆን አላቃተኝም እንደሌላው አይታችኋል ሞድሬ የትኛው ሞድሬተራቸው ነው ሲጣሉ ምትሰሙት ስንት ፌመሶች አሉ ስንት ፎሎ ያላቸዋሉ ከየትኛው ሞድሬተር ጋር ሲጣሉ ቢጣሉስ ማን የትኛው ሞድሬተር ወጥቶ እንትን ሲላቸው አይታቸዋል ማንንም ሰው አያሳፍጡ እኔ ግን እዚህ ጥር ያራችሁ እንድታሩ ስለማረጋችሁ ነው ላይ ላይ የምትወጡት እንደ እህቶቼ እንደ ቤተሰቦቼ ስለማቀርባችሁ ነው። እዛ በጣም መቀራረብ ንቀት አመጣ፣ ተናናቅ። በጣም ስንቀራረብ ንቀት አመጣችሁ ጭራሽ። እኔ የሚደግፉኝ የሚወዱኝን ሰዎች ሁሉ እየዞራችሁ መቀጣጠር፣ መሳደብ እና ተውኝ። እዛው እራሳችሁን ቻሉ። እኔ ችግር የለብኝም። ወሬ ሁሉ የአንድ ሳምንት ነው። እናንተ እድሜ ዘላለማችሁን የምትጸጸጡበት፣ እድሜ ዘላለማችሁን ታፍሩበታላችሁ። ያወራችሁትን ራሱ በውስጥ አታቁትም። የምታደርጉት የምታወሩትን መቤቴን አታቁትም። ያላችሁትን ትረሱታላችሁ። ያላችሁትን ትረሱት አላችሁ ከኔ ምንም ነገር የምታመጡት ነገር አይኖርም፣ ምንም እና በተረፈ ሁላችሁም የእኔ ልጆች በኩልነትም የምወዳችሁ እኔ እዚህ መሲ ቀጮ ፖሚ ዴኒ በምናምን ስል ሞድሬተር ውጪ ስለሆኑ ከስሬ ስለማይጠፉ ጌም ስጫወት ግላፍ ስለሚሰጡ ምጠራቸው እንጂ ማንንም ከማንም እያወዳደርኩ አይደለም። ሞድሬተር ደግሞ የሚሰጠው ለሰላሳ ሰው ነው። ለሰላሳ ሰው ሰጥቻለሁ። ለዓለም ሁሉ ለተከታዮቼ ሞድሬተር ልሰጥ አልችልም። ከእኔ ስር የማይጠፉ ሁሌ አብረውኝ የሚቀመጡ ሚዩት የሚያደርጉልኝ ግላፍ ስፈልግ ግላፍ የሚሰጡኝ ሞድሬተር አድርጌያለሁ። ማንኛውም ሰው ሰላሳ ሞድሬተር እንዳለ እኔ ተደርጓል። እናንተ እናንተ እንኳን የማትወዷቸውን ሰዎች ከሞድሬተር አንስቼ ባረላችኋል። ምስጋና ቤት ናቸው። ማሜ ደግሞ እንደው እናንተ ከማትወዷቸውን ሰዎች እንኳን ለእናንተ ብዬ እኔን እየወደዱኝ የእኔን ፎቶ የተንጠለጠሉ ይዘው እየሄዱ ለእኔ አደባባይ ላይ እግዚአብሔር ምስክሬ ነው፣ እያለቀሱ ሰው እያያቸው እነሱን እንኳን እናንተ መጀመሪያ ቀድማችሁ ስለመጣችሁ ብዬ እንኳን ልጆቹ ሞሬ ተራንስቻ አባረራቸዋሉ። ጊፍት ምሰጠኝን አንበሳ የምታወርድልኝን ጥቅም በወድ ኖሮ አንበሳ የምታወርድልኝን እህቴን እንኳን ማለት ነው ከቤት ያባረያታል በእናንተ የተነሳ እና ስለዛ ሕይወታችሁን ኑሩ። እኔ ፍቅረኛችሁ አይደለሁም። እኔ ቤስት ፍሬንዳችሁ አይደለሁም። እኔ እናት አባቶቻችሁ ልጆች አይደለሁም። ሕይወታችሁን ኑሩ በቃ። እና በተረፈ እኔ ሁላችሁንም እኩል ለመወደው የእኔ ልጆች፣ እኔ የምታከብሩኝ፣ እኔ የምትወዱኝ፣ እኔ የምትከተሉኝ ከሀስከበ ሁላችሁንም እኩል ለመወደው፣ ሁላችሁንም እኩል ለማከብረው፣ ማንም ከማንም አለይም። ቢቻል ሞድሬተር ለመቶ ሰው ቢሰጥ ተሰጣችሁ ነበር። ለሰላሳ ሰው ነው ያለው። የእኔ ሞድሬተሮች አሁንም የመጨረሻ የምነግራችሁ የማትፈልጉ እርስ በርስ የማትዋደዱ ሰዎች ካላችሁ ከአሁኑ ንገሩኝ። አንቺንም ማትወጃትንም ማትዋደዱትንም ሁለታችሁ ሞድሬተራችሁን ተቀብዬ አባረራችኋለሁ ከዚህ ቤት። ተከባብራችሁ። ምሳሌ መግለጫ እየሰጠው ነው። ተከባብራችሁ የኔ ሞድሬተሮች ቀጥሉ። ላይክ ቀጮ ስል ቀጮን ከእናንተ አስበልጫ አይደለም፣ እጠራት ግላብ ይሰጣታል። ይሄ ተረገመ ቲክቶክ እየወሰደ ለመሲ ግላብ ይሰጣል እንዴ፣ ለበምኒ ግላፍ ይሰጣል ስጠራ ላይክ። ስጠራ እናንተን ሳልወድ ቀርቼ አሳንሼ ምናምን አይደለም። እንዴ ቻይናን ጠይቁት፣ እኔን ተውኝ እንዴ ቻይናን ጠይቁት። እየወሰደ መሲል የምትባል ሴትዮ እየወሰደ መሰረት መብራት ያለሽ እየወሰደ ለእሷ ሀምሳ ግላብ መዳሊያ ለምንጋይስ ይሰጣታል። እኔ ደግሞ ጌም እየተጫወትኩ ነው እንዴ እየሸቀልኩ ከምሸቀላየም እኩል እናንተ መስጥቼ ይሰጣለሁ ቆቆርሽ። ስለዛ ግላብ ግዴታ ያስፈልገኛል። ሽቀላ ላይ ማሸነፍ አለብኝ። መሸነፍ አልወድም። እኔ ጥቃት አልወድም። ስለዛ እያሸከመ ለሚሰጣቸው ሰው ጠይቃለሁ፣ ጠራለሁ፣ ምናምን ያ ማለት ግን ላይክ እነዛን ሰዎች መውደዴ መንሰፍሰፌ ምናምን አይደለም። ፍቅሬ ካላችሁ ፍቅሬ ብዬ ነው የምመልስላችሁ። ቤታ ተኮላን ትመስያለሽ፣ ካለያ ጋቢሳን ትመስያለሽ ጨብጣብ ነው ምልሽ። ዩሴፍዬ አዲሱ አባቴ እንዴት ነህ? እህቴ ካልሽኝ እህቴ ነው ምልሽ። ያላስለመድሽኝን ግን አልጠራም። አዳሜ እንዴ ቤታ ፍቅሬ ይኸውን፣ ሰሊም በቤታ ፍቅሬ አለ ሰሊም ይሄው በእናንተም እኮ ተሰደብኩኝ እኮ። ለ እንደው ለሪከርደሮች ጊፍት እኔና አሁን ሰሊም ስንት ጊዜ ነው የተጣላ ነው? ማርያምን መቶ ጊዜ ነው የተጣላ ነው። እኔና ሰሊም ተስማምተን አናውቅም። ለመጀመሪያ ጊዜ ይሄንን ወር ሳንጣላ አሳልፍን፣ እግዚአብሔርን ገይስ። በየጊዜው ነው የምንጣላው ማለት ነው። ግን አማራ ናት፣ ግን ደግሞ ጌኔ ጎት አይደለችም አንድ ቀን ወጥታ እንደዚህ እንደዚህ አትሳደብም። በውስጥ ትናደዳለች፣ እኔም በውስጥ እናደዳለሁ፣ ግን ተመልሰን እናወራለን። ያ መከባበር ነው። በተለይ እኔ በጎጥ የሚሄድ ሰው መቼም ለእኔ ሰው አይደለም። መቼም ምን ያላወረም መቼም ቆየ። ሳትጣሉ አይገርምሽም? አንድ ወር መድኃኒዓለም አንድ ወር ጋይ ሳንጣላ ከሰሊም ጋር ሆነንም አንድ ወር ወይኔ ጋይስቲሸርት የምትሉትን ከዚህ በላይ አንድ ወር ሆነን ይሄው ሳንጣላ እንዲ ጋይዝ ሰሊም ቤታውን ገስት ላይ ከሄድኩ ማለት ነው። እኛ እኮ ግራ ገባል። ሰሊም ገስት ላይ ከሄድኩኝ ለአንድ ሰው የሄዱና ማለት ነው። አየሽ አይደለ ሰሊም ገስት ላይ ትሄዳለች። እኔ ሁ ላኩልኝ ሰዎች ማውራት ስለማልፈልግ ነው። ሰሊም ገስት ላይ ትሄዳለች። አየሽ አይደለ? አንቺን ግን ጣልጣል አረገች። አንቺ ግን ትወጃታለች፣ ትፖስቻታለች። አንቺን ግን ጣልጣል አረገች። አንቺ ሳሪ ሳሪ የት ሄደሽ ነው የጠፋሽው? አንቺ በኢየሱስ ክርስቶስ ስም አለሽ አለ ሳራ በሕይወት አለ ሳራ። ጉቼ ወስዳሽ እንዳይሆን እሷ ናት ከኔ ስርም ተለቃቀመው። ሳራ ጉቼ ወሰደችሽ እንዲውዴ ጠፋሽ። ግን በደላ ነው እና ይሄዱና ማለት ነው ሰሊም ጋር ይሄዱና፣ ምሳሌ ነው የምሰጣችሁ ማለት ሳይሆን አንድ ሪከርደር ጋር ይሄዱ እየተጫወትኩ ምናምን ከሆነ አንደኛዋ ጋር ይሄዱን። አየሽ አይደለ አንቺ እየፖሰትሻት እንዲያልሻት፣ እሷ ግን ሰሊም ጋር ሄዳ ተወሸቀች። ሰሊም ምንድነው ሰሊም ግን ጠላቶቿን ሁሉ ሳይቀር ትፖስታለች እሷ ግን እዛ ስሄዳ ተወሸቀኝ ጊፍት ጋላሪ ትሞላለች እመቤቴ እንደዛ እያሉ እኔ ስማቸውን ቆርቼ ቴክስታቸውን አሳያቸዋለሁ ልጅቷ ትፍቀድ እመቤቴ እየዞሩ ማለት ነው እንዴ እኔ ኮ ድንገት ከእንቅልፌ ብንንስል ማለት ነው ፊት ለፊት ካለ አንድ ሰው ዘልዬ እገባለሁ ከዛ እነ ሰሊማ ምን ካለ ቤታ ቤታዬ እንዴት ነሽ ተነሳሽ ምናምን ምናምን እኔ የተዘጋጅ ምናምን ካለ ዝም ብዬ ዛ ያገኘሁበት ነው የምገባው መዳን ያለ ምን ነው ምላችሁ። ከዛ ኢትዮንም ካገኘው ኢትዮ ጋ ገባለ ቀጮ የከፈተው ሰው ጋር እኔ ከገዝት አታጡኝም። ጉቺም ካለች ጨንጣ ጉቺን አሁን ምን ይሏታል? ያው ጉቺ ያልሞተች ጉቺ አለች። ሰሊም አታስቂ። ያልሞተች ጉቺ አለች። አሁን ጉቺ ምን ይሏታል? አየሽ አይደል፣ ተጠቅማጣለች። ድሮ ቤትሽን ትባርክ ነበር። አሁን ግን ማለት ነው ገንዘብ ታስወጣኛል። ይኸው እግዚአብሔርን ይቻት ያልሞተች አለች ጉቺ። ጉቺን እንኳን ሊያጣሉን ይሉናል። እኔ አቦ ስለሌላ ሰው ትቻለሁ። ጉቺ ጉቺን እንኳን